ትንሽ እስቲ ስራህን ንገረን። ያው እንግዲህ ስለ ስራ ግቢ ያለውኝ ያው በሲቪል ኢንጂኒሪንግ ነበር ስማሪ ነበረው። ግን ያው መሀል ላይ አዲስ አበባ ያሉ ጓደኞች አንዳንድ ከዚህ ከኦንላይን ስራዎች ጋር በተገናኘ የተወሰነ ኤክስፖር ሰጡኝ። መጀመሪያ ላይ አይ ቲንክ ወደ ሰርዲር አካባቢ ያለውኝ እና ጭራሽ የማላቀውን ከዚህ በፊት አይቼ የማላቀውን አለም ነው ማየት የጀመርኩት ያ ያው የሰው ብዙ ሰዎችን ማግኘት ቻልኩኝ። እንደዚያ አንዳንድ ኦንላይን ቢዝነሶችን፣ ኦንላይን ስራዎችን፣ ኮቺንግ የሚሰጡትን ሰዎች ምናምን ማግኘት ቻልኩኝ እና በዛ አጋጣሚ እና ብዙ ማይንሴት ላይ ማይንሴቴን መቀየር ጀመረ ያ ኤክስፖዠር። ትምህርቱን ብቻ ተምሬ ጀስት ወጥቼ ስራ ፍለጋ በጠበቅ አለብኝ ብዬ የሚለው አስተሳሰብ ኦልሬዲ ጋራንቲድ እንዳልሆነ እና ለእኔም እንደማያዋጣኝ በደንብ መረዳት ጀመርኩኝ። ደግሞ የማስበውን ያህል ሌቭል ኦፍ ሰክሰስ ላይ ጀስት የተማርኩበት ባለው ፊልድ ላይ ብቻ በመሆን ላገኝ እንዳል እንደማልችል ያው በደንብ በጣም ሳቹሬትድ የሆነ ፊልድም ስለሆነ በዛ ላይ ቶሎ ስኬት ለማግኘት ወይም ደግሞ ኢቨን ግራጁዋል የመሆኑ ስኬታ ማለመሆን ትንሽ አስቸጋሪ ሁኔታ ያለው ስለነበረ ወደ ጊቢ ስማልስ በቃያቲንክ ሲሆን የራሴ ነገር መሞከር አለብኝ ብዬ አሰብኩኝና ከሶፍትዌር እና ከቴክኖሎጂ ጋር የተገናኙ ነገሮች ላይ በደንብ ማንበብ እና ማጤን ጀመርኩኝ። ቁጭ ልክ እንደ ትምህርት የነበረ የማነበው ፍሪ ታይም ባገኘሁበት ታይም ኢቨን አንዳንድ የክላስ ራሱ ገብቼ እንደዚህ ነገሮች አነብ ነበረ እና ከዛ ወደ ሶፍትዌር ዴቨሎፕመንት መግባት አለብኝ ብዬ ወሰንኩኝ። እዚህ ጋር በዋናው ትምህርት የተማርኩኝ በጎን ደግሞ ሞባይል አፕሊኬሽን ዴቨሎፕመንቶችን፣ ዌብሳይት ዴቨሎፕመንቶችን፣ ሶፍትዌር ዲዛይኖችን አርኪቴክቸሮችን መስራት እነዚያን ስራዎች ስራዎችን ማንበብ እና መማር ጀመርኩኝ ኦንላይን መጽሐፍቶች ነበሩ ዩቲዩብ ቪዲዮ ሶርሶች ነበሩ እነሱን ቁጭ ብዬ አንድ ባንድ መማር ጀመሩ ከዛም ኮሮና መጣ የኮሮና ጊዜ ጥሩ ሰፊ ጊዜ አገኘውኝ እቤት ረፍት አገኘ በቃ ያኔ ክላስ ጋር የሚያያስ ነበር የሚሄደው በኮ ታይም በጣም ጥሩ ሰፊ ጊዜ እረፍት ሳገኝ ከዛ ጋር ደግሞ ተደርቦ አፓረንት ሺፕ ታይም ነበረ የሁለት ሶስት ወር ነገር ነበረ፣ ግማሽ ሴሚስተር ሙሉ ግማሹን አፓረንት ታይም ውጪ ያው ስራ ልምድ የምንወስድበት ታይም ነበርና እሱንም ጭምር አገኘውኝ። እና በዛ ታይም ላይ ያው ቤተሰቦች የብረን የሚያውቃሉ ከቤት ከክፍል ያልጣም ነበረ። ኦልሞስት ለአስር ሰዓት ያህል ቁጭ ብዬ ነበር ቤት ውስጥ ቁጭ ብዬ ሶፍትዌር ዴቨሎፕመንት ላይ የምሰራው። ከዛ ያው አንዳንድ ሀሳቦች መጡልኝ። አገራችን ውስጥ ያው እንደሚታወቀው ገና አሁን ነው በዚህ በቴክኖሎጂ ዘርፍ እያደገን የመጣ ነው። ብዙ ፌቨራብል የሆኑ ኮንዲሽኖችም አልነበሩም። የሶፍትዌር ዴቨሎፕመንቶችም የሶፍትዌር ፕሮዳክቶችን አውጥቶ ወደ ገቢ አውጥቶ በደንብ ኢምፕለመንት ለማድረግ እና በዛ አግባብ ያው ጊቢ ያለውኝ አንዳንድ የሶፍትዌር የፕሮዳክት አይዲያዎች መጡልኝ። እነሱን አንዳንድ ልጆችም ሰብስቤ ዴቨሎፕ ማድረግ ጀመርኩ። በተሳፋሪዎችና በሹፌሮች መካከል ያለ የነበረውን ካሽ ኤክስቼንጅ ለምን መምን ዲ ሰለዘን አደረጉ የካሽን ኤክስቼንጅ ሪስፖንሲቢሊቲ ለምን የሶፍትዌር በአንድ አንድ ቴክኖሎጂ በአንድ ሲስተም አይወስድም የሚለውን ሀሳብ ያስኩኝና በዛ ላይ አንድ ዲትሪፕ የተሰኘ ሲስተም አበለጸኩኝ። ተሳፋሪዎች ኦንላይን ወደ መናኸሪያ ሲመጡ መናሪያ ስጠሉ መኪናዎች አስቀድመው ኦንላይን ይመዘገባሉ። ታርጋቸው ይመዘገባል። የመኪናቸው ደረጃ ያላቸው የወንበር ቁጥር ካፓሲቲ ይመዘገባልና ወረፋ ይዝላቸዋል ሲስተሙ። በዛ ወረፋ መሰረት ተሳፋሪዎች ወደ መናሪያ ሲገቡ፣ በቀጥታ ወደ መኪና ሳይሆን የሚሄዱት ወደ ትኬት ቢሮ በመሄድ ያ ሲስተም ክፍል ወዳለበት በመሄድ ወደሚፈለጉበት የጉዞ መስመር ተናግረው በዛ ትኬት ቆርጠው ክፍያውንም እዛው ቢሮ አድርገው ለዛ መኪና የሚከፈለውን ክፍያ እዛው ክፍያውን ከፍለው ይሄ ክፍያ የዘር ኦንላይን ሊሆን ይችላል ወይም በካሽ ሊሆን ይችላል። ያንን ክፍያ ይዘው ይከፍላሉ። ቲኬታቸውን ይዘው የቦርዲንግ ፓስ አይነት ቲኬት ይዘው መኪና ውስጥ እየተሳፈራሉ። መጨረሻ ላይ መኪናው ሲሞላና ከመናኸሪያ ሊወጣ ሲል ለራሱ የተዘጋጀለት መስኮት ይኖራል። በዛ ላይ ሄዶ የሙሉ የጉዞ ሂሳቡን ተቀብሎ ከግቢ ይወጣል። ይህንን ዲዛይን አቅርቤ ሰርች ያዘጋጀው እዚህ ለእረፍት ባለበት ታይም ላይ ከአጎቴ ጋር አንድ በዚህ በትራንስፖርት ሴክተር ጋር ያለው ሰው አገኘን። እዛ ለእነሱ እስኪ ላቀርብላቸው ብዬ በአዋሳ ከተማ ትራንስፖርት መምሪያ ላይ ለነሱ እዛ ላለው ማኔጅመንት ለኃላፊዎቹም አቀረብኩኝ። ይህ እንደዚህ አይነት ፕሮዳክት አለኝ መናኸሪያን በዚህ መልኩ ማዘመን እችላለሁ። እድሉ ከተሰጠኝ ይህን ሶፍትዌር ኢምፕለመንት ላድርግ ብዬ ጥያቄ ያቀረብኩኝ፣ ተቀበሉኝ። እሺ ተባልኩ እም ደነገጥኩኝ አልጠበቅኩም አልጠበኩም አልጠበቅኩም። ያው ሞር እኔ እንዲያውም የቴክኖሎጂ አክሰፕታንስ ሞር በፕራይቬት ሴክተሩ ይበዛል ብዬ ነበር ያሰብኩት። ና እዚህ ደግሞ ስመጣ በሲዳማ ክልል ላይ የክልሉ ትራንስፖርት ቢሮ በጣም ፍላጎት ነበረው ቴክኖሎጂ ላይ ዝግጅት ሳደርግ ቆየሁኝ። በሐዋሳ ከተማ ሮጌ መናሪያ ላይ ያው ቴክኖሎጂም በዚህ አይነት አልነበረም ኢትዮጵያ ውስጥ በዚህ ሌቭል፣ በዚህ ሶፌስቲኬሽን ሌቭል የተሰራ ዲጂታል ፕላትፎርም አልነበረም። ሶ ለሁሉም አዲስ ነበረ፣ የመጀመሪያ ስለነበረ ለሁሉም አዲስ ነበረ። በተለይ በድሮ ደግሞ በፊት በነበረው አሰራር ደግሞ የሚጠቀሙ ሰዎች አሉ፣ መሀል ላይ ነበሩ፣ ደላሎች አሉ፣ ማህበራት አሉ፣ አላግባብ ጥቅም የሚያገኙ ሰዎች ነበሩ እና ክነሱ ደግሞ ፍላጎት አልነበረም። ይሄ ነገር ሲወራ ሲሰማ ደግሞ ፍላጎትም አልነበረም እና ብዙ ፑሽባክም ነበረ፣ ይሄ ነገር ወደ ኋላ እንዲመለስ አዲስ ነው፣ የትም አልተገበረም። ለምንድን ነው እናንተ የሚጀምጀምት እኛ መሞክሬ ለምን ታደርጉናላችሁ? በጣም ብዙ ግፊት ነበረ እና ያው ያን ሁሉ ያው ቢሮውን በደንብ ረዳን፣ ፓይለት ቴስት ተብሎ ተጀመረ። ያው ሲጀምር ቀላል አልነበረም፣ ከባድ ነበረ በጣም ያው አብሮኝ እዚህ ያሉ የኔ ወንድሞች ጓደኞች ያሉ አብሮኝ የተማሩ ከኔ ጋር ጅ ዩኒቨርሲቲ አብሮ የተማሩ ከኛ ጋር አሁንም አብሮኝ የሚሰሩ ቤተሰቦቼም አሉ ከዝኖቼ እነሱም አብረው በጣም አገዙኝ። እና ትንሽ ትልቅ ከባድ ነበር ሲጀመር በጣም ያው እኛም አጀማመሩን ስላላወቅን በአንዴ ሙሉ መስመር ሙሉ መናኸሪያውን ወደ ሲስተም አስገባን። ትንሽ ኬዮስ ነበረ። ሰቡም ለሰቡም አዲስ ነበረ፣ ለሾፌሮችም ደግሞ አልፈለጉትም እና ግን ያው የነበረው አመራር ጠንካራ ስለነበረ ነው፣ ይሄ ነገር ወደኋላ አይመለስም፣ ስርዓት ይዞ ይቀጥል ተባለ። ሁለተኛ ቀን፣ ሶስተኛ ቀን መስመር እየያዘ ኖርማል ሆነ። በጣም ጥሩ እኔ ራሱ ገረመኝ፣ እንደዚህ ራሱ መሆኑ ቪዥን ያላየሁትን ነገር ሆኖ አየሁኝ። ከዚያ በጣም ጥሩ ነበረ። ከዛ በኋላ ይሄ ነገር ሰክሰስፉል ሲሆን ሌሎች ክልሎች ማየት ጀመሩ። ሌሎች ክልል ትራንስፖርት ቢሮዎች፣ የኦሮሚያ ክልል ትራንስፖርት ቢሮ በቅድሚያ በደንብ አየሁ። ይህን ነገር እንፈልጋለን ብሎ ወደ ኦሮሚያ ወሰደን። ኦሮሚያ ላይ አሁን ከረንትሊ ወደ አርባ ሁለት መናሮች ላይ እንሰራለን። ከዛ ያኔ ደቡብ ክልሉ አሁን ማክላ ኢትዮጵያ ቴክኖሎጂና የተወደደ አሁን ማክላ ኢትዮጵያ ላይ ወደ ከሀያ በላይ ወደ ሀያ አምስት ሀያ ስድስት አካባቢ መናሮች እንሰራለን። ወደ ሀረሪ ክልልም ጋር ገብተን እንሰራለን። ሲዳማ ክልል ላይ ደግሞ ሌሎች ክልሎች ሲመጡ ምን ነው ሲዳማ ክልል ላይ ማስፋፋት አለበት ብለን ሲዳማ ክልል ላይ በደንብ ማስፋፋት ቻለን አሁን ካረንትሊ ብዙ ቻሌንጆች አልፎ ፎ ያው እነሱ በደንብ ማንሳት ይቻላል ወደ አጠቃላይ ከሰባ በላይ የሚቆጠሩ መናኸሪያዎችን ኢትዮጵያ ውስጥ እየሰራን እንገኛለን በጣም ጥሩ እንግዲህ በዚህ ሁሉ ሂደት ውስጥ በጣም ስራ አጥተው የተቀመጡ በርካታ ወጣቶች ይኖራሉና ለነሱ የስራ እድል አይደል ፈጥራቸዋል ብዬ አስባለሁ ምን ያህል ሰራተኞች አሁን ከአምስት መቶ በላይ ለሚቆጠሩ ወጣቶች የስራ እድል ፈጥረናል ስፖርት ሴክተር ላይ ከፕሪሚየር ሊጉ ጋር በጋራ በመሆን በተለይ ከዚህ ከክለቦች የጨዋታ ግዝም የማች ዴዎች ላይ ነበሩ። የቡኪንግ ስርአቱ የቲኬት ቡኪንግ ስርአቱ በጣም ፋላሲ ነበረ፣ ብዙ ኮራፕሽን ነበረበት። ያንን በደንብ በቅርበት ማየት ችዬ ነበረ። ሌላ ድርጅት አዘጋጅቼ ኢስፖርት የሚባል ሶፍትዌር አብልጽጌ ሙሉ ለሙሉ አሁን ከፕሪሚየር ሊጉ ጋር በጋራ አግሪመንት በመግባት እግር ኳስ ሜዳዎች ላይ ወይም በስታዲየሞች ላይ የሚደረጉ ጨዋታዎችን በሙሉ የዲጂታል ኦንላይን እና ኦፍላይን ቡኪንጎችን ራን እናደርግላቸዋለን። ለክለቦቹ ላይቭ ገንዘባቸው ቀጥታ ወደ ነሱ አካውንት ይገባል። አሁን ክለቦችም ሊጉም በደንብ ክሊሪሊ ከቢሮ ሆኖ ነው ላይቭ የሚያየው እና ያንን ሪፖርት ማቅረብ ችለናል። በዛ አግባብ አንዱ ስራ ይህን ሰርተን አሁን ኢምፕለመንት ያደረግኛለን ስራ ላይ ነው ያለው ይሄ ስራ። ሌላው ከዛ በተጨማሪ አሁን ሰሞኑን ስልጠና የሰጠን ያለ ነው አንዱ ስራ ምንድን ነው? ከመንጃ ፍቃድ ጋር በተገናኘ ያው በትራንስፖርት ቢሮ ስሰራ ብዙ ነገሮች ላይ ስለነበረ አንዱ ችግር የነበረው መንጃ ፍቃድ ላይ ነበረና ወይም አሸርካኝ ተሽከርካሪ ሴክተር ላይ ነበረና ከመንጃ ፍቃድ ጋር በተገናኘ መንጃ ፍቃድ አሁን ገንዘብ ያለ ሰው በቤቱ ሆኖ ጀስት ገንዘብ ሰጥቶ ቤቱ ድረስ መንጃ ፍቃድ የመጣ የሚመጣበት አጋጣሚ በጣም ሰፊ ነው። በዚህ አግባብ ደግሞ አደጋን በሚመለከት እንደሚታወቁ ከ62 ፐርሰንት በላይ አደጋው የብቃት ማነት የአሽከርካሪው ችግር ነው እና ይሄ ደግሞ መንስኤው በትክክለኛ በሆነ መንገድ መንጃ ፈቃድ ባለመያዝ ነው። የተማሪዎችን የትምህርት ሂደት የሚያጣራ አክቹዋሊ ተምረዋል ወይ? ተማሪ ስልጠናው ምን ይመስላል? ፈተና ውስጥ በትክክል ተፈትኖ ነው ያለፈው የሚለውን ነገር ማጣራት የሚችል ተማሪዎች ከምዝገባ ጀምሮ እስከ መንጃ ፈቃድ ህትመት ድረስ ያለውን ሲስተም ሙሉ ለሙሉ ማኑዋል ስራ አጽብተን ሙሉ ለሙሉ ሲምለስ የሆነ ኦንላይን የሆነ ኦፕሬሽን ማድረግ የሚችልበትን ቴክኖሎጂ አበልጽገናል። እሱን አዘጋጅተን ሬዲ አሁን ስልጠና ይሰጠን ያለ ነው። ወደ ስራ አልገባም። አሁን በአራት ክልሎች ላይ ትሬኒንግ ለመንግስት ባለሙያዎች፣ አዙሪያስ ለተቋማት በሙሉ ስልጠና ይሰጠን ያለ ነው። ለመንግስትም ለህብረተሰብም የሚጠቅም ነገር ነው እየሰራችሁ ያላችሁት በጣም